ጤና ይስጥልን ተመልካቾች፣ እንደምንሏቸዋል ከኤንቢሲ ቴሌቪዥን የመስከረም 19 ዕለተ ሰኞ ኤንቢሲ ዜና ተጀምሯል። በቅድሚያም አርዕስተ ዜና፦ መንግስት በታላቁ የህዳሴ ግድብ ያለውን የቱሪዝም ሀብት ለማልማት በቅንጅት እየሰራ መሆኑን ገለጸ። የትምህርት ሚኒስቴር በመላው ሀገሪቱ የመማር ማስተማር ስራ መቀጠሉን አስታወቀ። ከውጭ ሩሲያ በሰው አልባ አውሮፕላኖቿና ሚሳኤሎቿ መላ ዩክሬንን ክፉኛ መደብደቧ ተሰማ። ሀገር ውስጥና ከውጭ በርካታ ጉዳዮችን ይዘናል። ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሀሴት ኃይሉ ዜናዎቹን እየመራን አብሬያችሁ ቆይታን አደርጋለሁ። በቅድሚያም የሀገር ውስጥ አጫጭር መረጃዎች እናስቀድማለን። ምክትል ጠቅላይ ሚኒስትር ብሄራዊ የህፃናትና ወጣቶች ቲያትር ኮምፕሌክስን መርቀው ከፈቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ አበባ ከተማ አስተዳደር የተገነባውን የህፃናትና ወጣቶች ቲያትር ኮምፕሌክስን መርቀው ከፍተዋል ሙሉ በሙሉ ለቲያትርና ሲኒማ አላማ የተገነባው ኮምፕሌክሱ ለኪነ ጥበብ ስራዎች እንዲመች ዘመኑን በሚመጥን ደረጃ የተገነባ መሆኑ ተገልጿል መንግስት ባለፉት የለውጥ ዓመታት ትኩረት ከሰጠባቸው ዘርፎች መካከል አንዱ ኪነ ጥበብ መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ የኮምፕሌክሱ ተጠናቆ መመረቅ መንግስት ለሰርፎ የሰጠውን ትኩረት እንደሚያሳይ ገልጸዋል። አዲስ አበባ ለኪነ ጥበብ የምትመሽ ከተማ እየሆነች መምጣቷን በማንሳትም ይህንን ለሀገር ግንባታ በሚጠቅም መልኩ በሚጠቅም መልኩ መጠቀም እንደሚያስፈልግ አጽንኦት ሰጥተዋል። የኪነ ጥበብ ስራዎች ገበያ ተኮር እየሆኑ መጥቷል ያሉት ምክትል ጠቅላይ ሚኒስትሩ የኪነ ጥበብ ባለሙያዎች ዘርፉን በኢላማ ሳይሆን በአላማ መምራት ይጠበቅባቸዋል ብለዋል። ኮምፕሌክሱን ከቢሮክራሲ በጸዳ መልኩ በጋራ መጠቀም፣ አንጋፋዎቹ የኪነ ጥበብ ባለሙያዎች ወጣቶችን ሊያሰለጥኑና ጀማሪዎችን ሊያበረታቱ እንደሚገባ ማሳስበዋል። የህጻናትና ወጣቶች ቲያትርና ሲኒማ ኮምፕሌክሱ ባለ አስራ አራት ወለል ህንጻ ሲሆን ሁለት ዘመናዊ ሲኒማ ቤቶችን፣ የቲያትር አዳራሾችን፣ ሶስት የተለያዩ አዳራሾችን፣ ሆቴልና ሬስቶራንቶችን፣ ዘመናዊ ካፍቴሪያዎችን፣ እንዲሁም የፓርኪንግ አገልግሎቶችን ያካተተ ነው። በመላው ሀገሪቱ የመማር ማስተማር ሂደት መቀጠሉን የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዮሐንስ ዋጋሶ ለኢዜአ እንደገለጹት መስከረም አምስት ቀን 2018 ዓ ም የተጀመረው የመማር ማስተማር ስራ ተጠናክሮ ቀጥሏል። ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን እየተከታተሉ መሆናቸውንም አስታውቀዋል። የእስካሁኑ የትምህርት ሂደት ሚኒስቴሩ ከክልል ትምህርት ቢሮዎች ጋር መገምገሙን ጠቅሰው ከሁለት ሳምንታት በኋላም አፈጻጸሙን እንደሚገመግሙ ገልጸዋል። ከክልል ክልል አፈጻጸሙ የተለያየ ቢሆንም ካስቀመጥነው እቅድ አንጻር የተሻለ አፈጻጸም መመዝገሙን ከግምገማው ተረድተናል ብለዋል። እድሜያቸው ለትምህርት ደርሶ ያልተመዘገቡ ልጆችን ዳግም ንቅናቄ በማካሄድ በትምህርት አዋጁ መሰረት በአስገዳጅ ሁኔታ ላይ ወደ ትምህርት ገበታ እንዲገቡ መረባረብ እንደሚጠበቅም አመላክተዋል። በዚህም ወላጆች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እድሜያቸው ለትምህርት የደረሱ ሁሉ ወደ ትምህርት ቤት እንዲሄዱ ርብርብ ማድረግ እንደሚጠበቅባቸውም ጠይቀዋል። ትምህርት ቤቱ ማለት የልጆች ብርሃን ነው፣ ወደ ብርሃናቸው እንዲመጡ ማገዝ ይገባናል ያሉት ስራ አስፈጻሚው የትምህርት ስራ የአንድ አካል ብቻ ባለመሆኑ የትምህርት ባለድርሻ አካላት በሙሉና ልጆች ያላቸውም ሆነ ልጆች የሌላቸው ወላጆች፣ እንዲሁም ትምህርት ቤቶች ለሁለንተናዊ እንቅስቃሴ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሎጂስቲክ አቅርቦትን ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ይገኛል። ጉባኤው የኢትዮጵያና የጅቡቲ ሎጂስቲክን ትብብር ለማሳደግ ያለመነው ተብሏል። የኢትዮጵያ ሎጂስቲክ ዘርፍ ማህበር ፕሬዚዳንት ኤልሳቤት ጌታሁን ጉባኤው በሎጂስቲክ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገት ለማፋጠን እንደሚረዳ ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናው ተምሳሌታዊ ትብብር እንደሚሆንም ጠቅሰዋል። የጅቡቲ የንግድ ሚኒስቴር እንዲሁም የንግድና የቱሪዝም ሚኒስትር መሐመድ ዋርሳማ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብርን በማሳደግ የኢትዮ ጅቡቲ ኮሪደርን ይበልጥ ውጤታማ እንደሚያደርግ አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር መድረክን ለመፍጠር የሚያስችል መሆኑን ሆነው ነው የጠቆሙት። ሚኒስትሩ የሎጂስቲክ ዘርፍን አቅም ለማሳደግ መሰል ትብብሮች ሚናቸው ከፍተኛ መሆኑን ጠቅሰዋል። የቀጠናውን ሀገራት የሎጂስቲክ ንግድ ትስስርን ለማጠናከር ያለመው የመጀመሪያው ዙር መድረክ በአዲስ አበባ መካሄዱ ይታወሳል። በአማራ ክልል ከፍተኛ ውጤት ላመጡ ተማሪዎች የሽልማትና የእውቅና መርሃ ግብር ተካሂዷል። በክልሉ በ2017 የትምህርት ዘመን በ12ተኛ ክፍል ሀገር አቀፍ ፈተና ከአምስት መቶ በላይ ውጤት ላስመዘገቡ ተማሪዎች የሽልማትና የእውቅና መርሃ ግብር ተካሂዷል። በመድረኩ በ12ኛ ክፍል ማጠናቀቂያ ፈተና ከአምስት መቶ በላይ ውጤት ያስመዘገቡ 452 ተማሪዎች ሽልማትና እውቅና ተሰጥቷቸዋል። ከእነዚህ መካከል ሶስቱም እይታ የተሳናቸው ተማሪዎች አራት መቶና ከዛ በላይ ውጤት ማምጣታቸውን የተገለጸው የሽልማትና የእውቅና ስነ ስርዓቱ ተሸላሚ ተማሪዎችን በማበረታታትና በመደገፍ በዩኒቨርሲቲ ቆይታቸው ተክተው በመስራት የሀገር አለኝ ታይነታቸውን እንዲያሳዩ ለማስቻል ያለመ ነው ተብሏል። በመርሀ ግብሩ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የክልሉ ርዕሰ መስተዳደር አብዱ ሁሴንና በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ተገኝተዋል። ተመልካቾች ከውጭ ወደገኘ ናቸው መረጃዎች፣ እናልፋለን። በአሜሪካ ሚቺጋን በሚገኝ ቤተክርስቲያን አንድ ታጣቂ በከፈተው ተኩስ ቢያንስ አራት ሰዎች መሞታቸው ተነገረ። ታጣቂው መኪና እየነዳ በአሜሪካ ሚችጋን ግዛት ግራንድ ብላንክ ከተማ በሚገኝ ቤተ ክርስቲያን ውስጥ በመግባት ባደረሰው ጥቃት በርካታ ሰዎች መቁሰላቸውን የአካባቢ ፖሊስ አስታውቋል። በስፍራው በመቶዎች የሚቆጠሩ ምዕመን ለአገልግሎት በተሰበሰቡበት ወቅት ጥቃቱ መፈጸሙ ነው የአካባቢው ባለስልጣናት የተናገሩት። ከተኩሱ ጥቃት በተጨማሪ ግለሰቡ ቤንዚል በማርከፍከፍ በቤተ ክርስቲያን ላይ እሳት መለኮሱንና ቃጠሎ መነሳቱም ተጠቁሟል። ይህንንም ተከትሎ ፖሊስ ባወጣው ሪፖርት ከሟቾች መካከል ሁለቱ በጥይት ሲሞቱ ሌሎቹ ሁለት ሰዎች ደግሞ በቃጠሎ ምክንያት መሞታቸው መረጋገጡ መሰጡን አስታውቋል። ጥቃቱን ያደረሰው ተጠርጣሪ ቶማስ ጃኮቭ የተባለ የ አርባ አመት ግለሰብ መሆኑን ፖሊስ ያስታወቀ ሲሆን ጥቃቱን ካደረሰ በኋላ በቤተ ክርስቲያኑ ማቆሚያ ውስጥ በፖሊስ በተደከሰበት ጥይት መገደሉ ተገልጿል። ባለስልጣናቱ ክስተቱን ሆን ተብሎ የተፈጸመ የአመፅ ድርጊት ሊሆን ይችላል ያሉ ሲሆን ምርመራ እየተካሄደ መሆኑንም ጠቁመዋል። ዘገባው የቢቢሲ ነው። እስራኤል ከሁቴዎች የተተኮሰባትን ሚሳኤል በአየር ላይ ሳለ ማምከሯን አስታወቀች። የእስራኤል የመከላከያ ኃይል ከየመን ሁቴዎች የተነጨፈበትን ሚሳኤል ገና በአየር ላይ እያለ ጉዳት ሳያደርስ በስኬት ማምከኑን የተገለጸው። ይሁንና በሁቴዎች ሚሳኤል የተነሳ የቴላቪቭና አካባቢዋ ነዋሪዎች ስጋት ገብቷቸዋልም ተብሏል። ሁቴዎች ሚሳኤልን ወደ እስራኤል የተኮሱት የእስራኤል አየር ኃይል በየመን የሁቴዎች የጸጥታና ደህንነት እንዲሁም የወታደራዊ ማዘዣዎችን ክፉኛ መደብደቡን ተከትሎ መሆኑን የዘገበው አልጀዚራ ነው። የሰሜን ኮሪያና የቻይና ዲፕሎማቶች በቤጂንግ መምከራቸው ተሰምቷል። የሰሜን ኮሪያ መገናኛ ብዙኃን ባሰራጩት ዘገባ የሀገሪቱ ባለስልጣናት ከቻይና ባለስልጣናት ጋር ባደረጉት በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ጥልቅ ውይይት አድርገዋል ተብሏል። ባለስልጣናቱ በመከሩባቸው አበይቱ ጉዳዮች ዙሪያ ከስምምነት ደርሷል የተባለ ሲሆን የሰሜን ኮሪያ የውጭ ጉዳይ ሚኒስትር ከቻይና አቻቸው ጋር በፈርጀ ብዙ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መምከራቸው ተገልጿል። ተመልካቾች አሁን ደግሞ በዝርዝሩ የምንመለከታቸው የሀገር ውስጥ ጉዳዮች አልፈናል። በታላቁ የኢትዮጵያ ህዳሴ ግድብ መንግስት ያለውን የቱሪዝም ሀብት ለማልማትና ለማስተዋወቅ ከተለያዩ የባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጿል። ግድቡን ለጉብኝት ክፍት በማድረግም የቱሪዝም ፍሰቱን ለማነቃቃት እንዲሁም ከዘርፉ የሚገኘውን ገቢ ለማሳደግ እየተሰራ መሆኑን የተገለጸው ለኢዜአ ዘገባ ሰላማዊት ልደገሪማ የታላቁ ህዳሴ ግድብ ለጉብኝት ክፍት መደረጉ የቱሪዝም ዘርፉን ይበልጥ በማነቃቃት ለዘርፉ እድገት ትልቅ አቅም እንደሚፈጥር ተገለጸ። በግድብ አማካኝነት የተፈጠረው ንጋት ሀይቅና ደሴቶች ዙሪያ የሚገነቡ የአገልግሎት ሰጪ ተቋማት ለኢትዮጵያ የቱሪዝም ዘርፍ እድገት የላቀ አስተዋጽኦ የሚፈጥሩ እምቅ አቅም ናቸው። በጉዳዩ ላይ አስተያየት የሰጡት የዘርፉ ባለሙያዎች ንጋትና ሀይቅ ደሴቶቹ የተለያዩ ሁነቶችን በማካሄድ ምቹ አጋጣሚን የሚፈጥሩ መሆናቸውን በመጠቆም ኢትዮጵያን በቱሪስቶች ዘንድ ለጉብኝት ያላት ተመራጭነት ያሳድገዋል ነው ያሉት። በተለይም የውሃ ላይ ስፖርታዊ እንቅስቃሴዎች ለማካሄድ፣ በጀልባዎች ለመዝናናት፣ አሳ ለማጥመድ፣ በደሴቶች ላይ ሆቴሎችና ሬስቶራንቶች ለመክፈት ትልቅ ሚና እንደሚጫወት አብራርተዋል። ግድቡ ለጎብኚዎች ክፍት መደረጉ የአካባቢው ማህበረሰብ፣ የቱሪዝም ዘርፉ ተዋናዮች ልዩ ልዩ ምርቶችንና አገልግሎቶችን ለቱሪስቶች በማቅረብ ምጣኔ ሀብታዊ ተጠቃሚ እንዲሆኑ ያስችላቸዋል ብለዋል። ግድቡ ኢትዮጵያ የቱሪስቶችን ቀልብ የመተሰብ ሀገር መሆኗን የሚያረጋግጥ ተጨማሪ የመሰብ ስፍራ መሆኑን ኢዜአ ያነጋገራቸው ባለሙያዎች ጠቅሷል። በአካባቢው ያለው የቱሪዝም ጸጋዎችን በቀላሉ ለማስተዋወቅ እድል እንደሚፈጥርና ለስራ እድል ፈጠራም ጉልህ አስተዋጽኦ እንደሚኖረው ጠቁመዋል። የአካባቢው ማህበረሰብ ከቱሪዝም መጠቀም ስለሚገባው እዛ አካባቢ ፈረሶችን በማቅረብ በቅሎዎችን በማቅረብ አህዮችንም ጭምር በማቅረብ እንዲህ አይነት ፕሮጀክቶችን ሁሉ ዲቨሎፕ ለማድረግ በጣም በጣም አስፈላጊ ነው እንግዲህ የለማድረግ መሰናዶች ያስፈልጋሉ። ኢንቨስተሮች ወይም ደግሞ ሀብታቸውን በዛ አካባቢ በሆቴል ስራ፣ በምግብ ቤት ስራ፣ በጀልባ ስራ፣ በአስጎብኝነት ስራ፣ የአካባቢው ተወላጅም እንደዚሁ እንስሳትን በማቅረብ ወተት በማቅረብ ስጋ በማቅረብ አይቡን ቅቤውን፣ ዶሮውን፣ በጉን፣ ፍየሉን በማቅረብ ይህንን ሁሉ ለቱሪዝም ተጠቃሚ ስለሚሆን አካባቢውን የበለጠ ከቱሪዝም ተጠቃሚ ያደርገዋል። ሌሎች በርካታ ቱሪስቶችም ወደ ሀገራችን እንዲመጡ ያደርጋል። ሕዳሴ ግድቡ ለጎብኚዎች ክፍት መሆኑ አንደኛ፣ ሕዳሴ ግድቡ የደረሰበትን ደረጃ ማየት ይችላሉ። ስለዚህ እሱ ለጎብኚዎች ክፍት መሆኑ ይህ ሪሶርስ በኢትዮጵያ በዓለም አቀፍ ደረጃ በተለያዩ በተለይ የማህበራዊ ሚዲያ ትስስሮች ማህበራዊ መገናኛ ብዙሀንን ኢንክሉዲንግ ቲክቶክን ጨምሮ ለማስተዋወቅም ይመቻል ማለት ነው። የስራ እድሎች ይፈጠራሉ። ጎብኚዎች እዛ ሲያርፉ፣ እዛ ሲሄዱ በትራንስፖርት በመስተንግዶ በአስጎብኝነት የተለያዩ የስራ እድሎች ይፈጠራሉ። ስለዚህ ለማህበረሰቡም የስራ እድል ይፈጠራል። አካባቢውም በኢኮኖሚ ይነቃቃል ማለት ነው። ግድቡን ለመጎብኘት በሚሄዱ የህብረተሰብ ክፍሎች መካከል የባህል ልውውጥ፣ አብሮነትና አንድነት እንዲጎለብት ያስችላል። በተጨማሪም ግድቡን ተንተርሶ ከቱሪዝም የሚገኘውን ሀብት በሌሎች አካባቢ የሚካሄዱ ልማቶች ለማፋጠን ጉልህ ሚና እንደሚኖረውም ነው የተገለጸው። ከግድቡ የሚገኘውን የቱሪዝም ተጠቃሚነት ይበልጥ ለማጎልበት አስፈላጊ የሆኑ መሰረተ ልማቶችን ማሟላትና አገልግሎትን ማዘመን ላይ መስራት እንደሚገባ ጠቁመዋል። ህዳሴውን ግድብ ለማየት የሚመጣው ከመላው የኢትዮጵያ መሬት የሚመጣ ህዝብ ስለሆነ እዛ ሲገናኝ ደግሞ አንተ ከየት መጣህ እሚለው የቋንቋውም የምኑም የባህል ልውውጡም በሀገር ውስጥ ላለው ማህበረሰብ ከፍተኛ ጠቀሜታ ይኖረዋል። የሀገር ውስጥ ቱሪዝም ሆነ ኢንተርናሽናል ቱሪዝም እንቅስቃሴዎች ለአካባቢው ማህበረሰብ የሀብት ምንጮች ናቸው። እንደገና ደግሞ ባህል ለባህል ለመለዋወጥ፣ ፍቅር ለመመሰረት፣ ለመቻቻል፣ ለመዋደድ፣ አንድ ለመሆን ኃይላችን አጠናክረን አገራችን ለማልማት ከፍተኛ አስተዋጽኦ ይኖረዋል የሚል እምነት አለ። የተለያየ አይነት የቱሪዝም እንቅስቃሴዎች ይኖራሉ። ለምሳሌ ዋተር ቤዝ ቱሪዝም ዴቨሎፕመንት ይባላል። ውሃን መሰረት ያደረገ የቱሪዝም እንቅስቃሴ አንደኛ የጀልባ ሽርሽር ነው፣ በጀልባ መጓዝ። ሁለተኛ ስኩባ ዳይቪንግ ሰርገን፣ ይሄ ሰርጓጅ ጀልባዎችን ወይም ደግሞ የተለያዩ መሳሪያዎችን በመጠቀም ውስጥ ለውስጥ መሄድ፣ መዋኘት አሳ ማስገር፣ እነዚህ በአጠቃላይ ለቱሪዝሙ እንቅስቃሴ የሚያግዙ ናቸው። የታላቁ የኢትዮጵያ ሕዳሴ ግድብ ተደራሽ እንዲሆን ለጎብኚዎቹ የተለያዩ መሰረተ ልማቶች ያስፈልጋሉ። አንድ አኮሞዴሽን፣ ወይም የመስተንግዶ ተቋማት ጎብኚዎች እንዳቅማቸው ባላቸው ገንዘብ የሚያድሩበት የሚያርፉበት የተለያየ ሆቴሎች፣ ሪዞርቶች ኬን ሲሆን የእንግዳ መቀበያ ክፍል ወይም እነዚህ ነገሮች ያስፈልጋሉ። አንድ ሌላ የትራንስፖርት ዘርፉን ማደግ አለበት። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደተናገሩት መንግስት በህዳሴ ግድብ ያለውን የቱሪዝም ሀብት ለማልማትና ለማስተዋወቅ ከተለያዩ አካላት ጋር በቅንጅት እየሰራ ይገኛል ብለዋል። ሚኒስቴሩ ከኢትዮጵያ አየር መንገድ ጋር በመሆን በመጀመሪያው የጉብኝት መርሃ ግብር የተለያዩ ጎብኞች ህዳሴ ግድብን መጎብኘት መጀመራቸውንም አስታውቋል። ግድቡ የፈጠረውን የቱሪዝም ስፍራ ከሌሎች በአካባቢው ከሚገኙ የቱሪዝም መስህቦች ጋር በማቀናጀት የማስተዋወቅ ስራ እየተሰራ እንደሚገኝም ገልጿል። ህዳሴው ግድብ በተፈጠረው ሐይቅ ላይ የሚፈጠሩ በጣም በርካታ ደሴቶች አሉ። እነኚህ ደሴቶች በጊዜ ሂደት አስፈላጊ የሆኑ ለቱሪስት ማረፊያ የሚሆኑ ማረፊያ ቦታዎች፣ እንደ ሪዞርት አይነት ባህር ያላቸው አገልግሎት የሚሰጡ የኬተሪንግ አገልግሎት የሚሰጡ ማረፊያ የሚሆኑ ቦታዎች ይኖራሉ። ይሄም ከፍተኛ የሆነ ለቱሪዝም እንቅስቃሴው አስተዋጽኦ ይኖረዋል ማለት ነው። ይሄን አንደኛ አጥንቶ ሁለተኛ በደንብ ከአካባቢው ከሚገኙ ሌሎች የቱሪስት መስህቦች ጋር አንድ ላይ ፓኬጅ ቀርጾ ይሄን ፓኬጅ አስተዋውቆ በርካታ ቱሪስቶች እዚህ ቦታ ላይ እየመጡ እንዲጎበኙ ለማድረግ ጥረት እያደረግን እንገኛለን። በአሁኑ ሰዓት ከኢትዮጵያ አየር መንገድ ጋር በመቀናጀት በየእለቱ በአውሮፕላን ሰዎች ከአዲስ አበባ በቀላሉ እየሄዱ እንዲጎበኙ ጥረት መድረግ ተጀምሯል። ከዚህ ጎን ለጎን የሕዳሴውን ግድብ የሚያስተዋውቁ የተለያዩ ፕሮሞሽናል ማቴሪያሎችን አዘጋጅተናል። ሕዳሴው ግድብ በሚሄዱ ጊዜ በቀላሉ መጎብኘት እንዲችሉ የሚያስጎብኙ አካላት እንዲደራጁ እንዲመቻች ጥረት ተደርጓል። ከውጭ በዝርዝሩ የምንመለከተው ጉዳይ አለፍን። ሩሲያ ለረጅም ሰዓታት በሰው አልባ አውሮፕላኖቿና ሚሳኤሎቿ መላ ዩክሬንን ክፉኛ መደብደቧ ሲነገር ዩክሬንም የበቀል አጸፋ ምላሽ ለመስጠት መዘጋጅቷን አስታውቃለች። የኔቶ አባል ሀገራት በበኩላቸው የአየር ክልላቸውን በከፍተኛ ተጠንቀቅ እየጠበቁ መሆኑ ተነግሯል። ዓለም አቀፉ የትንታኔ ዘገባችን መርጦ አተኩሮበታል። እንደሚከተለው ይቀርባል። ሩሲያ ዩክሬንን ለረዥም ሰዓታት በሰው አልባ የጦር አውሮፕላኖችና በሚሳይሎቿ ክፉኛ መደብደቧ ሲነገር የአሜሪካ ባለስልጣናት ደግሞ የቶም ሃውክ ሚሳይሎቻቸው ለዩክሬን ለመስጠት መምከራቸውና የመጨረሻው የውሳኔ ማሰሪያ ለትራምፕ መቅረቱን የሀገሪቱ ምክትል ፕሬዚደንት ጄዲ ቫንስ አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሩሲያ ባለስልጣናት ይላሉ የምዕራብያኑ የጦርነት ነጋሪት ጉሰማ ሁሉም ነገር ራሳቸውን ከከፍታ ወደ ቁልቁለት አሊያም ከከፍታ ወደ መሬት የተጣለ መስተዋትን ያደርጋቸዋል ሲሉ ዛሬም እያስጠነቀቁ ነው። ሩሲያ በዩክሬን በያዘችውና የተራዘመ ጦርነት የምዕራብያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ አባል ሀገራቱ ክፉኛ መረበሻቸው ይነገራል። ያንን ተከትሎም የሩሲያን የጦር አውሮፕላኖች በሰሜን አትላንቲክ ጦር ቃልኪዳን ድርጅት በኔቶ አባል ሀገራት የአየር ክልል ከገቡ መጥቶ ለመጣል በተሰላው ቀመር ዙሪያ በመ መንግስታቱ ድርጅት ጠቅላላ ጉባኤ ላይ መልእክት ያስተላለፉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዚያን የሩሲያን የጦር አውሮፕላኖች መጥቶ ለመጣል ማለም የከፋ ምላሽ ያሰጣል እንጂ ሌላ አይደለም ሲሉ ነው ያስጠነቀቁት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን የአየር ክልል ጥሰው የሚገቡ የሩሲያን የጦር አውሮፕላኖች መጥቶ መጣል ይቻላል ሲሉ ትእዛዝ መሰል መመሪያ መስጠታቸው አይዘነጋም። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት ያደረጉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው መቼም ቢሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶንም ይሁን የአውሮፓ ህብረትን የአየር ክልል ጥሳት ታውቅም ወደፊትም ቢሆን የዚያን መሰል አቋምም ይሁን እቅዱ የለንም ነው ያሉት። ላቭሮቭ አሉ፣ ዩክሬን ከመወረሯ በፊት ወደ ነበረችበት ድንበሯና ይዞታዋ ትመለሳለች ብለው የሚያስቡ አንዳንድ ልባቸውም አይናቸውም የተሰወረ ሀገራት ያሻቸውን ያወራሉም ነው ያሉት። ላቭሮቭ ያንን የተናገሩት ደግሞ በተዘዋዋሪ ትራምፕን ለመንካት መሆኑን የተገለጠው ትራምፕ በዚያው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸው ዩክሬን አንድ ቀን በሩሲያ የተያዙባትን ሁሉንም መሬቶቿን መልሳ ልትወስድ ትችላለች ማለታቸው አይዘነጋም። ላቭሮቭ የጀርመኑን መራሄ መንግስት ፍሬድሪክ ሜርዝንም በነገር ሸንቁጠዋቸዋል። የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ዋና ከተሞች የሶስተኛውን የዓለም ጦርነት ታምቡር ይደልቃሉ ምን ያሉት። ሩሲያና የአሜሪካ የውጭ ጉዳይ ሚኒስትሮች ባለፈው ረቡዕ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎለጎን ተገናኝተው መነጋገራቸውን የተገለጠው የአሜሪካ ባለስልጣናት ይናገራሉ። ሩሲያ ከዩክሬን ጋር የታቀደውን የሰላም ድርድር ጉዳይ አልፈለገ ተዘጋጅቶም ይላሉ። እናም የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዩክሬን የቶማሆክ ሚሳይሎቻቸውን ሊሰጧት ይችላሉ ሲሉ ያሳያሉ። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ከፎክስ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ እስካሁን በተደረገው ጥረት ሩሲያ አንድም በሁለትዮሽ ሁለትም በሶስትዮሽ የሰላም ድርድር ሀሳቡ ዙሪያ ለመምከር ውሳኔ ላይ አልደረሰችም። እናም አሜሪካ የጦር መሳሪያዎቿን ለዩክሬን ትሰጣለች ሲሉ አስረግጠዋል። የአሜሪካ ባለስልጣናት የአለቃቸውን የዶናልድ ትራምፕን አቋም ይዘው የሩሲያን ፖለቲከኞች በነገር ይለበልቧቸው ይዘዋል ነው ይህ አሜሪካው ምክትል ፕሬዚደንት ጄዲ ቫንስ በዝርዝሩ ማብራሪያቸው ሩሲያ በተለይም ባለፉት ሁለት ሳምንታት የያዘችው አቋም ሁሉም ነገር በሃይታውስ ባለስልጣናት ዘንድ ስጋትን ወልዷልም ያሉት፣ ሩሲያ የዩክሬኗን ዋና ከተማ ኪቭና ሌሎች ከተሞችን ትናንችና እሁድ ከ600 በላይ የሰው አልባ ጦር አውሮፕላኖቿን አሊያም የድሮን ግሪሳግ በስብሳና በብዙ ደርዘን በሚቆጠሩ ሚሳይሎቿ ክፉኛ መደብደቧ ሲነገር፣ በጥቃቱም በኪፍ ከተማ እስካሁን አራት ሰዎች መገደላቸው ነው የተሰማው። ይኸው ግዙፍ የተባለለት የሩሲያ ጥቃት ታዲያ ከ12 ሰዓታት በላይ መቀጠ ሲቀጠሉም ነው የተነገረው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በጥቃቱ ዙሪያ በሰጡት ማብራሪያ ሆን ተብሎ የንጹሐንን መኖሪያ ሰፈሮችን ለማሸበር የተደረገ የሽብር ጥቃት ነው ብለውታል። የዩክሬን የአየር ኃይል ባወጣው መግለጫው ደግሞ ሩሲያ ከቅዳሜ ምሽት እስከ እሁድ ጠዋት ድረስ በቀጠለው ጥቃቷ ከ600 በላይ የሰው አልባ የጦር አውሮፕላኖችና ና ከ48 በላይ ሚሳይሎችን በዩክሬን ላይ ተኩሳለች ነው ያለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ለአጸፋ ምላሽ የምለው መገዘታቸው ሲነገር አጋር አገሮቻቸው ነው ከጎናችን ቁሙ ብለዋቸዋል ቀርቷል። የተባለው ይህ በእንዲህ እንዳለ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የጦር ጀቶች አባል ሀገራቱን የአየር ክልል ለማስጠበቅ በከፍተኛ ተጠንቀቅ ላይ መሆናቸውን የተሰማው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የጦር ጀቶች በጣምራ የሆኑ በጎረቤት ዩክሬን ሩሲያ የያዘችውን ከባድ ጥቃት እየተመለከቱ የአየር ክልሉን ሁሉ ማካለላቸውን የተሰማው። የሩሲያ ኃይሎች ዩክሬንን ክፉኛ ሲደበድቡ የጎረቤት ፖላንድን ድንበርግን ያለመድፈራቸውም ነው የተሰማው እና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የጦር አውሮፕላኖችን ቢሆኑ በአየር ክልላቸው እየቃኙ ለሶስት ሰዓት ተኩል ያህል መብረራቸውን የተገለጠው። የሩሲያ ጦር ኃይል በሌሊቱ ጥቃቱ ኢላማው ያደረጋቸው ዛፖሪዚዣን ከሜሊኒስኪን፣ ሱሚና ኦዴሳን መሆኑም ነው የተሰማው። ሩሲያ በዩክሬን በያዘችው ጦርነቷ የምዕራባኑን ልብ መከፋፈሏና ማስጨነቋ ሲነገር ወዲያ ደግሞ ቻይና በታይዋን ደሴት ላይ ወረራ ትፈጽም ዘንድ እየገፋፋቻት መሆኑ ተነግሯል። ሩሲያ የቻይናን የጦር ኃይል እያሰለጠነችና የቻይናን የአየር ኃይል በታይዋን ደሴት ላይ ወረራ ይፈጽም ዘንድ ስልት እየቀመረች መሆኑን የአይሪሽ ኢንዲፔንደንት ዘገ በስፋት ይተነትናል። ቤጂንግ ከሩሲያ ላይ በደርዘን የሚቆጠሩ የተራቀቁ የተባለላቸውን የጦር ተሽከርካሪዎች ለመግዛት መዘጋጀቷ ሲነገር ከርቀትና ከከፍታ ሰማይ ከባድ የሆኑ ቦምቦችን በታይዋን ደሴት ላይ ለመጣል በሩሲያ እየተመራችና እየተሰናዳች መሆኑን ዘገባው ያሳያል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኮሪያ ሄራልድን፣ ዋሽንግተን ኤግዛማይነርን፣ ነቪንቴ ኮምን፣ ዩክሬን ፎርምን፣ ፎክስ ኒውስን፣ ሚያሚ ሄራልድን አቤሲኒዮስን አርቲን ታይፔይ ታይምስና ጀሩዛለም ፓስትን ተጠቅመናል።